ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንደምናላችሁ በመላው አለም ለምትገኙ ይህ ቪዲዮ ለሚታወቅላችሁም በያላችሁበት የክርስቶስ ሰላም ይብዛላችሁ ደህና ናቸው ወይ እንደምናላችሁ እኔ ደህና ነኝ እግዚአብሔር ይመስገን ምንም አልልም እናንተ እንዴት ናችሁ ሰላም ናችሁ በያላችሁበት የክርስቶስ ሰላም ይብዛላችሁ እንዴት ናችሁ ሰላምታ በዛው አይደለ ምን ላድርግ ብላችሁ ነው ያው ጊዜው የሰላም ሰላም የጠፋበት ዘመን ስለሆነ ለዛ ነው ሰላም ታበዛውባችሁ። እና እንዴት ናችሁ? በተረፈ ደህና ናችሁ ወይ? እና ዛሬ ማለት በህይወቴ ውስጥ ትልቅ ቦታ የምሰጠው እና ለህይወቴ መንሴ ማለት ያኔ ብዙ ነገሮቼ እንድስተካከሉ የረዳኝን ሰው ለማመስገን ነው የመጣሁት ማለት ነው። ያው መቼም እግዚአብሔር በአንድም በሌላም ሰዎችን ነው የሚያስቀምጥላችሁ በህይወታችሁ ውስጥ በተቸገራችሁት ቦታ፣ በጠየቃችሁት ቦታ ላይ ሰዎች ናቸው እናንተን የምረዷቸው ነው። እኔ ከዛሬ ሶስት አመት በፊት ነው ማለት ነው ወደ ወደዚህ ለመምጣት ሀሳብ የነበረኝ ና ያኔ ወደ ስደት ሀገር ማለት ነው እንደዚህ ወደ ዱባኤውን ወዳለውበት እና ያኔ ወደዚህ እንድመጣ መጀመሪያ ያው እኔ አራስ ነበርኩኝና ያ ልጄን ቢያንስ እንግዲህ በተለይ ልጅ ያላችሁ ሰዎች የልጅን ፍቅር ያ ወይ ደግሞ ልጆቻችሁን ከምን አይነት ሰዎች ጋር ማቆየት እና በአንድም በሌላም ደግሞ እግዚአብሔር የሰጠኝ ምክንያት አድርጎ ይሄ ነገሮቼ እኔ እንድስተካከሉልኝ የሰጠኝ እግዚአብሔር የሰጠኝ ሰው አለ ማለት ነው። እና የምገርማችሁ ነገር ከዛሬ ሰባት ዓመት በፊት ነው እቺ ልጅ። አሁን ማመሰግናትን ልጅ ማቃት ማለት ነው እና ያኔ እኛ አዲስ አበባ በነበርንበት ሰዓት እሷ አንድ የኛ አካራይ የማዘሬ አካራይ ነበረችና፣ እሷ ነበረች እና ድምፁ እያቆራረጥኩኝ ነው ይቅርታ። እንግዲህ ሰዎች እየጠሩኝ ስለሆነና ና አሳቤ እራሱ ተበታትኗል። እና እቺ ልጅ አጋጣሚ ሴት ይባላ ራሷ ታመጣታለች ማለት ነው። እና ለራሷ እቺ የእኛ ከራይ ያኔ የእሷ ዘመዷ ናት፣ የሀገሯ ልጅ ናት፣ ቤተሰብ ናት ማለት ነው። እና የሚገርማችሁ ነገር ይሄን ቪዲዮ እውነት ለመናገር ማለት ነው እኔ ለመስራት የፈለግኩት በቪዲዮ ነበረ ማለት ነው። አጋጣሚ ብዙ ጊዜ እንደምታውቁት አሳባችሁ በተለያየ ምክንያት ይረሳል። እና ከዛ አንጻር ነው ማለት ነው ይህን ቪዲዮ በዚች አጭር ቪዲዮ ለመስራት ያሰብኩትንና እና ይቺ ልጅ ከመጣች በኋላ እኔጋ ከመጣች በኋላ እዛ ሴትዮዋ ለራሷ ራሷ ካመጣቻት በኋላ አልፈለገቻትም ማለት ነውእና እንደነገርኳቸው እነሱ የተሻሉ ሰዎች ስለሆኑ ልጅቷን አልፈለጓትም እና ከዛ እና በዛ የሆነ ግሮሰሪ የነበረኝና እና ለዛ አንቺን ብትረዳ ሽቃውን ከምታጥብልሽ በሚል ምክንያት ለእኔ ቺ ሴትዮ ትሰጠኛለች ማለት ነው እና እንደዛ ያለን ያለን ያሁኑ ተለማመደን ከልጅታ ጋር በጣም ያኔ በጣም ወዳታለው፣ በጣም ትወዳኛለች ያኔ በጣም ተግባባንም። ከዛ በጣም ሶስት አመት ኔጋ ኖረች ማለት ነው። ከዛ በኋላ ሶስት አመት ኔጋ ተቆየች በኋላ ተመልሳ ወደ አገሯ ትሄዳለች። አገሯ ጎንደር ነው ማለት ነው እና ወደዛ ሄደች እዛ ከሄደች በኋላ በዛን ሰዓት እዛ ሄደችው ሰዓት የኮሮናው ሰዓት ነው ማለት ነው። የኮሮና ሰዓት ነው ወደ አገሯ ልትመለስ የቻለችው። እንደውም በጣም መንገዱ ሊዘጋ በነበረ ሰዓት በጣም ተጨናንቄ አቆራርጣ እንድትሄድ ምናምን አድርጊያት ነበረ የሄደችው ወደ አገሯን ማለት ነው እና ከዛ እዛ ከሄደች በኋላ ያው ዋልት እንደዋወል ነበረ። የሆነ ጊዜ ላይ ተጠፋፋን ማለት ነው። ተጠፋፍተን ለብዙ ጊዜ በቃ ተጠፋፍተን ቆየንና አጋጣሚ እንዴት እንደሆነ ያላቅም እንግዲህ እግዚአብሔር ወይ ድንቅ ስራውን እንደዚሁ እንትን እንድል ፈልጉ ሊሆን ይችላል ነው አባቷ ይደውሉልኛል ማለት ነው። ከዛ ደውሎልኝ ሰላም ብላሻለች ምናምን ሲሉኝ ከዛ በቃ በጣም ደስ ያለኝ እኔ ደግሞ በዛን ሰዓት ወልጄ አራስ ነበርኩኝ፣ እና እንደዚህ ከወልጄ ምናምን ስላቸው በቃ ደስ አላቸው። እሳቸው እውነት ለመናገር እንደዚህ እንትን በአካል አንተዋወቅም፣ ማንነቴን አያውቁም፣ እንኳን በፎቶ እንኳን አያውቁኝም ማለት ነው። እንዲሁ ግን ስናወራ በቃ በጣም እንደተግባባ ሰው ያን በጣም እንደተቀራረበ ሰው ነው እንትን የምናወራው ማለት ነው። እና በቃ ልጅቷም እንደ ቤተሰብ ነው እውነት ለመናገር እኔ አንድ ቀንም እንደ ባዳ እንትን ብያት አላውቅም። በቃ ከልጄ ጋር በጣም በእንትን ይላሉ፣ በጣም ይቀራረባሉ። ቤተ ክርስቲያን በጠዋት ተነስቶ በቃ አንዴ ኪዳነ ምሕረት ከዛ ደግሞ መድኃኔዓለም ከዛ ተመልሶ አማኑኤል ይሄዳሉ እና እዛ እንግዲህ ኮተቤ አካባቢ ያላችሁ ሰዎች ታውቃላችሁ ና በቃ በጣም በደስታ ነበረ እንድና የምኖሩት እና በጣም ደስ ብሏቸው ነበረ የምኖሩት። ከዛ በኋላ ደግሞ እኔ ትንሽ ከቤት ወጣ በቃ እኔ ስመጣ ቤቱን አበባ ጎዝጉዞ በቃ ደብዳቤ ጽፎ በቃ የሚያደርጉትን ነገር እና በቃ እዛን ጊዜ ሳስበው በጣም በቃ ጥሩ ጊዜ ነበረ ያሳለፍነው። ከዛ እንደነገርኳቸው ሄደች ወደ ሀገሯ። እኔ ከወለድኩኝ በኋላ ሁለተኛ ጊዜ ከወለድኩ በኋላ አባትዬው ደወሉልኝ እና ተመልሳ መጣች ማለት ነው። ተመልሳ መጣች፣ ተገናኘን አዲስ አበባ። አሁን እኔ ሁለት ሁለት ዓመት ከስምንት ወሬ ነው አሁን ከኢትዮጵያ ከወጣሁኝ ማለት ነው እና በዚህ ጊዜ ሁሉ ልጄን እንደ ራሷ አድርጋ እኔ ሲወጣ ልጄ አመቱን እንኳን አልሞላውም ማለት ነው። በአስራ አንድ ወሩ ነው ልጄ እንትች የወጣትኝ ግን ይሄን ሁሉ ጊዜ እንደ እናት ሆና እቺ ልጅ ያለ እድሜዋ እንደ እናት ሆና አሳድጋልኝ። ዛሬ ልጄ ሁለት አመት ከሶስት አመት ከስንት ወሩ ነው? ከሰባት ወሩ ከሰባት ወሩ አሁን ሶስት ዓመት ከሰባት ወሩ እንግዲህ የ11 ዓመት የአስራ አንድ ወር ልጅ ተቀብላ ይሄን ሁሉ ጊዜ መስዋዕት ከፍላ ለትዳሬ፣ ለቤቴ፣ ለሁሉም ነገር መስዋዕት ከፍላ ይሄን ሁሉ ጊዜ አገልግላኝ አሁን ካልሄድኩ ብላ ይኸው አዲስ አበባ መጣ። ቤተሰቦች ቤት ነው ያለችው ማለት ነው፣ እናቴ ጋ ነው ያለችው። እና በጣም በጣም ላመሰግናት እወዳለሁ እና እውነት ብዙ ጊዜ የገዛ ስጋችን ት ወንድሞቻችን እናት አባቶቻችን የማያደርጉልንን ባዳዎች ባዶች ያን ጓደኞቻችን ሊያደርጉልን ይችላሉ። በጠራናቸው ጊዜ፣ በፈለግናቸው ጊዜ፣ ድረሱልን ባልናቸው ጊዜ ባዳ ሊደርስልን ይችላል እና እውነታውን እንደዚህ በብሄር በተለያየ ምክንያት ብጥብጥ ባለ ሰዓት ግን እኔ አሁን እሷ አማራ ክልል ናት፣ እኔ ኦሮሚያ ክልል ነኝ። አስባችሁታል? አሁን ካለው ሁኔታ ነገር አንጻር የስንቶቻችን አእምሮ በብሄር በተበረዘ ጊዜ እሷ ግን እኔን እውነት አንድም ቀን እንደ በብሄር አይደለም አንድ ቀን እንደ ባዳ ሳታየኝ። አብረን ኖረናል፣ ማለት ነው እንዲሁ በስልክ እየተደዋወለን እንገናኛለን። በቃ ያለውን ነገር በግልጽ እንነጋገራለንና እውነት እግዚአብሔር አምላክ ብድረዋን ክፈላት ልላችሁ ወዳል። እውነት ያኔ በየአንዳንዳችን ታሪክ ውስጥ ብዙ ነገር አለና፣ እውነት ለመናገር እሷ ከዛ ሄዳ ያለው ስትለኝ በጣም ነበር የተጨነቅኩት፣ በጣም ማለት ነው ምክንያቱም ልጄ ነው አልኩኝ። ልጄ በጣም እሷን ተላምዶታል። እናት ማነች ስባሉ እንኳን እሷን ነው ምለው ማለት ነው። እና በጣም በቃ ለምን እሱም ልጁም ስወለድም ጀምሮ እሷን ስለሆነ የሚያውቃት ያኔ ለምን አያስብለም እና ያኔ ራሱን ሲያቅ እሷ ነው ያያትና በጣም በጣም በቃ ውስጤ በጣም አዝነው ነበረ። ነገር ግን እግዚአብሔር እንትን ካለ ፍቃዱ ከሆነ አሁን አገሯ ልትሄድ ነው ማለት ነው። በሰላም እንድትገባ ሁሌም ምኞቴ ነው። በሰላም ሄዳ በሰላም ወደ ሀገሯ እንድትመለስ እግዚአብሔር አምላክ ይርዳት። እና እንደዚህ መስዋዕት የከፈሉላችሁን ሰዎች እናንተ ብትሆኑ ምን ታደርጉላችኋላችሁ? እውነት እኔ በገንዘብ ደረጃ ይሄ ነው የምለው ነገር የለኝም፣ እውነት ለመናገር እግዚአብሔር በሚያውቀው ማለት ነው። ያኔ ይሄን አደርግላት አለው ሁሉን ነገር በቃ እሷ እንደ ምላት ነገር ላ ባደርግላት ደስ ባላይ ነበረ። ግን አሁን አንደኛ ሰው የለኝም፣ እዛም ደግሞ ይሄን ነገር ሊያደርግልኝ የሚችል የምተማመንበት ሰው ስለሌለ ትንሽ ተካፍቻ አለው በመሄዷ እንደገና ደግሞ የምትፈልገውን ነገር አድርጌ ባለመሸኘቴ በጣም አዝኛለሁ። ላቻለሁ ሰላማችሁ በክርስቶስ ይብዛ።